ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሲሆናችሁ ላይክ ሽር፣ ሰብስክራብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ፉፉ ዛሬ ቤት ገዝቶላታል ማለት ነው ለፍቅር። እውነት እንደዚህ ታርቀው ስናያቸው ደስ ብሎናል። በነገራችን ላይ እና ሰፕራይዝ ነው ያደረጋት በጣም ደስ የሚል ሰፕራይዝ ታውቃላቸው አዲስ አበባ ላይ ስትኖሩ በጣም እና በጣም የሚያስፈልጋችሁ ነገር ቢኖር ቤት ነው። ከመኪናውም ከምንም ከምንም ከምንም ከምኑም በላይ አዲስ አበባ ላይ ቤት ኪራዩ ነው በጣም የሚያሳስባቸው። እና ፉፉም ያለው ምንድን ነው ወር በመጣ ቁጥር ትጨናነቃለች፣ እና ዋና ሀሳብና ሀሳቧ ቤት ክራይ ነው ብሏል። እንግዲህ እና እሱን ደግሞ ያው ምን እንደሚያስፈልጋት በደንብ ስለሚያውቅ እንዳያችሁት ሪልስቴት ገዝቶላታል ማለት ነው። ግማሽ ክፍያውን ከፍሏል። ቀስ እያለ ደግሞ የሚከፈል ነው ማለት ነው። በስምንት ዓመት ምናምን ስለሆነ እሱ ችግር የለውም። የሚሰራ ሰው ደግሞ ይከፍለዋል። ለማንኛውም ግማሽ ክፍያ ከፍሎ ሰፕራይዝ አድርጓታል። እሷ ማመንና ያቃታት፣ እውነት ለመናገር በጣም ነው ደስ ያላት። እሱ ግን ምን አለ ይሄ በፍቅር ሳይሆን ያው ቤስት ጓደኛ ስለሆነች ነው ይሄን ያደረግኩላት ምናምን ነገር አለ። ማንም አያምነክም ማለት ነው። ከዚህ በኋላ ለማንኛውም ደስ ይላል ማለት። በታረቁ እንግዲህ ትናንትና ትናንት ወዳ ነው የታረቁት። ይሄኛውን የመረጠችው ማለት ነው እና ልክ እንደታረቁ ዛሬ ደግሞ ሰፕራይዝ አዳርጓታል። ይመችሽ። እውነት ብልህ ሰው መጀመሪያ ቤት ነው የሚገዛው። ቤት ከገዛ በኋላ ሌላው ይደረስበታል። መኪና ምናምን፣ ሌላ ሌላው ነገር ቀስ ብሎ መምጣት ይችላል። ቤት ግን ወሳኝ ነው። በተለይ አዲስ አበባ ላይ እንዳልኳችሁ ቤት የሌለው ሰው በጣም ይቸገራል ማለት ነው። ብሩ ራሱ ቢኖራችሁ ነፃነቱ ልክ እንደ ራሳችሁ ስላልሆነ እንደዚህ አቅም ያላችሁ ልጆች የምር ምንም ነገር አይኖራችሁ፣ ቤት ግን የኖራችሁ ማለት ነው። ቤት በጣም ወሳኝ ነገር ነው። ከተማ ላይ ለዛውም አዲስ አበባ ላይ ቤት በጣም የሚያስፈልግ ነገር ነውና ፉፉ ደግሞ ይህን ነገር ተረድቶ በጣም ያስደስታት ስጦታ ነው። እንግዲህ ሰፕራይዝ ያደረጋት እሷ ማመን ያቃታት ማለት መጀመሪያ አጨፍናት ሲወስዳት እሷም ብለዋለች እኔ ፕራንክ ምና የምታደረገኝ ከሆነ አልመጣ ምናምን ነገር ብለው ነበር። ምክንያቱም ያው ብዙ ጊዜ ፕራንክ ስለሆነ የሚሰሩት የሆነ ተሰርችቷታል። ና አልመጣ ምናም ነገር ስለው ነው መምጣት አለብሽ ናም ብሎ ነው አሳምኖ እንድትመጣ ያደረጋት እና ሰፕራይዝ አለሽ ምናምን ሲላት፣ በቤት አልጠበቀችውም። ግን ያው እንደተለመደው ትናንሽ ስጦታን ምናምን ነገር ነው ያሰበችው። ነገር ግን በቃላ በጣም ያስደሰተት ማለት ነውና። ባት ደሰት ነው የሚገርበኛም፣ ቤት እኮ ነው። ቤት ደግሞ በጣም ትልቅ እና ባለ አራት ክላስ ነው ማለት ነው። አስባችሁታል፣ እስከ ልጅ ልጅ ማለት ነው ይበቀል እና በጣም ነው ደስ የሚለው። ፍቅር እየይመችሽ፣ ፉፉም እንደዛው እውነት አስተዋይ ልጅ ና እያቸው። አንዳንድ ሰዎች የሚወዳቸው ሰው ነግራችሁ፣ ሰው ሳይሆን ሳትናገሩ የሚያስፈልጋችሁን ነገር በደንብ ያውቃል። ይሄ ነው ትክክለኛ ሰው ማለት የምር። አንዳንድ ሰው ግን ነግራችሁት ራሱ ይረሰዋል ማለት ነው ባይረሰው ራሱ ረሰውት ይላቸዋል። ትክክለኛ እናንተን የሚያውቃችሁ ሰው ግን ወይም ደግሞ በቀ እናንተ ችግር የሚገባው ሰው ግን ችግራችሁን በደንብ ያውቃል። አለ አሁን አስባችሁታል እሷ ስትጨናነቅ የቤት ላይ ሲደርስበት ምናም ነገር ሱሱን ያይ ነበረ ና በቀ ምን ባረግላት ይጠቅማታል ብሎ አስቦ ነው እንግዲህ ቤት የገዛላት። እና በጣም ነው ደስ የሚለው። ትዝካላችሁ፣ ፉፉ ወደ አዲስ አበባ የመጣው እሷን ተከትሎ ነው። ከዛ የሆነ የተጣለው አካባቢ ጓደኛ ጋር ነበር እሱ ራሱ ተጠልሎ የሚኖረው፣ ማለት ተጠግቶ፣ ካሁን ካሁን መልሳለሁ ብሎ። ከዛ ምንድን ያለው ጓደኞቼ ፊታቸውን አዞሩብኝ፣ እስከ አስር ቀን ምናምን ነገር ቻሉኝ፣ እና ሲያውኝ አልሄድም እና አልሄድ ስላቸው አፋውቶ ከቤት ውጣና ሂድ ባይሉኝም ጸባያቸው በጣም ተቀይሮብኛ ምናምን እያለ ነበር ና ያ የሰራ ሰው ደግሞ ያገኛል። አስቡት ምን ሊሰማቸው እንደሚችል። ጓደኞችሁ ተዳብላችሁ ስኖሩ ፊት ነስታችሁ፣ እሱ ግን ሪስቴት ገዛ ማለት ነው። ለዘውም ለፍቅር አሁን ደግሞ ለራሱም ይገዛል ማለት ነው። ሲቀጥል የፍቅር ማለት የሱ ነው። ነገር ግን ይሄን አድርጎ ማሳየት በራሱ በጣም ትልቅ ነገር ነው። አስባችኋል አመት አልሞላውም አይደል? አመት አልሞላውም ፍቅር ከአብሮች ጋር መስራት እንደጀመረች የዛን አካባቢ እሱ የሆነ ቪዲዮ ሰርቶ ነበረ። እና ፍቅር ለብቻዋን ተከራይታ የምትኖረው እሱ ደግሞ ያው እሷን ወጪ እያስወጣ ድጋሚ እሱን ሌላ ወጪ እንዳያወጣ ጓደኞቹ ጋር ተጠለለ ማለት ነው። ማለት አብሯቸው ዳብል እንደዚህ ሆነ እና እነሱ የመሰላቸው ተመልሶ ወደ ቡታጅራ የሚሄድ እንግዳ ስለመሰላቸው የተወሰነ ቀን በቃ በደንብ አኖሩት ማለት ነው። ከዛ በጣም እየከረበ ሲመጣ ውጣ ሂድ ምናምን ነገር አላሉትም፣ ግን ፊታቸውን ቀይረውብኛል። ጓደኞች የተቀየሩብኝ፣ ና ሀገሬ መግባት አለብኝ። መቼም ፊትም አትነሳኝ እናቴ ናት ሲል ነበረ። እውነቱ ነው። የዛሬ ጓደኛ በሉት ዘመድ በሉት የሆነ ለአንድ ሰሞን ይወዳቸዋል፣ ያሽቀብጥና፣ ዋላ ደር ስትሉ ትሰለቻላችሁ ማለት ይሰለቻቸዋል፣ ይሰለቻሉ ያንን ሰው ከአስር ቀን በላይ ማስቀመጥ እና ውጡ ሂዱልኝ ከቤት የባይሏቸው ራሱ በቃ ከሁኔታቸው ትረዳላቸው። ፊታቸውን ያጠቁርባቸዋል፣ ንግግራቸው አያጥማቸውም። በቃ የሆነ ዝም እየተናገራቸው ዝም በቃ ፊታቸው ፊት ይነሷቸዋል። ያ ማለት በቃ ፊታቸው ላይ የሆነ ነገር የሚያሰስ ነገር አታዩም ማለት ነው። እና ፎፎም እንደዛ ሲል ነበረ። ግን አሁን ላይ አምስት ወር እራሱ አይሆኑም ይመስለኛል። እንደዛ ነው። አስባችሁታል? በዚህ ፍጥነት ለዛው ሪል ስቴት ለዛውም ባለ አራት መኝታ ቤት ገዝቶ ሰጣት ማለት ነው ለፍቅር። እና አንዳንዴ መስራትን ያከለ ነገር የለም። በዛ ላይ ደግሞ መገፋትን ያከለ ነገር የለም። ስትገፉ ነው፣ ወተትም ተገፍቶ ነው ቅቤ የሚወጣው። ስለዚህ ሰው ልጅም ሲቸገር ምናምን፣ በተቸገራችሁ ቁጥር ጠንካራ የሆናችሁ ትመጣላችሁ። የኖት ንብላችሁ የዛሬ ላይፋችሁን አትዩ። ዛሬ መቸገራችሁን፣ ዛሬ መራባችሁን፣ ዛሬ መጠማታችሁን አትዩ። ምክንያቱም ይሄንን እንደ መልካም ነገር ውሰዱት። ይሄን ነገር ያሳለፈ ሰው ነገ ሌላ ነገር ቢያልፍበት አይገርመውም። ለምሳሌ እነዚህ ልጆች አልጋ በአልጋ የሆነ ሀብታም የሆኑት ምንም አይገባቸውም ማለት የሆነ ቢኖራቸው ባይኖራቸው ምንም አይመስላቸውም። ግን ከመሬት አፈር ልሰው ምናምን ተቸግረው ተርበው ተጠምተው ስለሆነ የወጡት በቃ ተፈትነዋል ማለት ነው። ስለዚህ ለምንም ነገር እንደምታወያቸው በጣም ሰው አይፈሩም። በጣም ደፋሮች ናቸው። ላመኑበት ስራ በጣም በቃ የሰው ንግግር ራሱ ቅስም አይሰብራቸው ማየታቸው እንደሆነ ሁሉም ማለት ነው። ታውቃላችሁ የሚዲያ ላይ ስትወጡ የሆነ ሰው ይወዳቸዋል የሆነ ሰው ይጠላቸዋል። ደርሳችሁበት አይደለም ከመሬት ተነሱ ይጠላቸዋል። ይሄ በቃ ህይወት እንደዚህ ናት እና ማንንም ሰው ለማስደሰት አትሞክሩ ለምን በቃ የሆነ ሰው ይጠላቸዋል፣ ግድ ነው። መቶ በመቶም እንዴት ነው ሰው ሊወዳቸው የሚችለው? ግን አንዳንድ ሰው ከመጥፎ ከዛ ሁሉ በቃ አንድ ሺ ኮሜንት ቢሰጠው ያቺ መጥፎን ኮሜንት አወጥቶ በዛች ነገር ስራ ይፈቶ በቃ ይጨናነቃል ሰው ማለት ነው። ግን እነሱ አይታችሁ ከሆነ መጥፎም ስጧቸው፣ ጥሩም ስጧቸው አይዶን ኬር ዋናው እዩላቸው እና ጣጣ የለውም እና እንደዚ አይነት ሰው ለመሰላች ምንም የማይመስላቸው ችግርን ስለሚያዩት የመጡበትን ነገር ስለሚያዩት፣ እና ጀግኖች ናቸው፣ እውነት ነው የምላቸው። ወደኛ ያወራል እነሱ ስራ ላይ ናቸው፣ እና በጣም ነው ደስ የሚለው መታረቃቸው፣ በጣም ደስ ይላል። ከመታረቃቸው ደግሞ ያው እንግዲህ ይሄ ነገር ሲያደርግ እሷ እራሱ ማመን እናያቃታት፣ ነገር ግን አሁንም ፍቅረኛሞች እንደሆኑ ላለማስፎቀር እየሞከሩ ነው ማለት። ፉፉ ሲናገር ሰምታችሁት ከሆነ ይሄን ነገር የማደርግላት የጓደኝነት ነገር ሲል ነበረ፣ ግን ማን ይሰማል ይሄማ የማይታመን ነገር ነው። ምክንያቱም እሷ ከቡሪክ መርጣ ከአንተ ጋር ታርቃለች አይደለ? ቡሪክም ደስተኛ ነው ከአንተ ጋር በመሆኗ። ስለዚህ አሁን ደግሞ እንደዚህ በሬል ስቴት ገዝተህላት፣ አሁን ደግሞ ኖርማል ጓደኛዬ ስለሆነች ምናምን ነገር፣ ይሄ እኛ አንሰማህም ማለት ነው። ውሸት ውሸት እኮ ይገባናል። አንዳንዴ እኮ ምናካቸው። እና ለማንኛው በጣም ነው ደስ የሚለው። ይመችሽ ፍቅር። የምር እንደዚህ የሚረዳችሁ ሰው ስታገኙ በጣም ነው ደስ የሚለው። አስባችኋል፣ ሳትናገሩ የልባችሁ መሻት የሚፈጽምላችሁ በእርግጥ ፈጣሪ ነው ግን ፈጣሪ ደግሞ